ሰላም ውዶች እንግዲህ ዛሬ የ ሰላም ውድና የተከበራችሁ የእሞ ቡታጅራ ቤተሰቦች እንዴት ናችሁ? ልኛላችሁ የዛሬ እንግዲህ የሁለት ሽንኩርት አምጥቼ ያለው ቲማቲም ሁለት አምጥቼ ያለው ይሄኛውን እንግዲህ አብረን እንስካት ማለት ነው። ያ የንተን ፉል የቦሎቴ እንግዲህ ተከታተሉ ማለት ነው። ከዛ ደግሞ አብረን እናያለን። ያው መጨረሻ ላይ ቆራርጬ ምናምን እዚህ ጋር መጥቻለሁ ማለት ነው። ያው ድንቁር በዘይት ማለት ነው። አሁን ደግሞ ወደዚህ እንግዲህ ቆራርጬ ያለው ይሄ ሁለት ቲማቲም ናቸው ማለት ነው። ከዛ ደግሞ ወደዚህ እንጀምራለን እስኪ አሁን ደግሞ ቱምን ሰራላለው። ይህ ቱም ግማሽ ነው ባይዞ፣ ሙሉ ለሙሉ አይደለም። እና እኔ ቱም ማብዛት ሳይሆን አሁን የትም ቱም ተከታተለ እንግዲህ፣ እነዚህ ቱም ጨርሻለሁ። አሁን ከዛ በዚህ መፍቻ ነው የምንትላለው።